በልጅነቱ እንደ ሰፈር ጓደኞቹ ጨርቅ ኳስን እያንከባለለን ን ያደገው የደሴ ሆጤ ስታዲየም ደግሞ መኖሪያ ቤቱ አካባቢ መሆኑ ቀኑን ሙሉ ለነበረው የእግር ኳስ ፍቅር እንደ ልቡ እንዲሆን እድል ፈጥሮለታል። የወሎ ፔፕሲ ቡድን አስፈሪ ካደረጉት ተጫዋቾች መካከል አንዱ ሙሉጌታ ከበደ የስፖርት ቤተሰቡ በሚጠራው ስም አሸብር ነው። ሙሉጌታ በሆጤ ስታዲየም ኳስ ጧት ጧት ሁልጊዜ የሚጫወታል። ወንድሙ ብስክሌት እያከራየ ገንዘብ ያገኛል። ታዲያ ሙሉጌታም የጦሳን ዳገት በብስክሌቱ ጧት ጧት ሲገፋ ይውላል ታዲያ ሙሉ ጌታም የጦሳን ዳገት በተደጋጋሚ ያዘወትርበት ነበር ለትሬኒንግ ይህንን ማድረግ የዘወትር ተግባሩም ነበር ታዲያ በእግር ኳስ ህይወቱ ብዙም ጉዳት ሲጎበኘው የማይታየው የብስክሌቱ ውጤት እንደሆነ ይነገራል ታዲያ ያን ሁሉ ላብ አፍስሶ እማማ ዘውደ ቤት ጎራ ብሎ ቀላውን አንድ ሁለት ማለቱም አልቀረም። ብስክሌት ነዳለሁ ግን ትንሽ ወንድሜ ብስክሌት ይጣሉት ነበር። እኔ ኳስ መጫወት ነው ስራዬ። ጦሳን ምናምን አዝዋ ገደል ነው ሮጣለሁ። በቃ አዲስ አበባ አሁን ለምሳሌ ጊዮርጊስ ከገባ በኋላ ደሴ ለረፍቱ ሲሄድ አልተኛም። ያን ጦሳ አዝዋ ገደል ሮጣ ሙሉጌታ ሙሉጌታ የት ይገኛል ሲሉ ዘውዴ ቤት ማማ ዘውዴ ይባላሉ። ማማ ምናምን የሚባሉ እነሱ ቤት በቃ ስፖርተኞች በሙሉ የደሴ ስፖርተኛ እኔ ስለጠጣው እኔ በጠላው ጎበዝ የሆንኩ ይመስላችኋል። በቃ ጠቅላላ በደሴ ሕዝብ ማመላለሻ መንገድ ተቆጣጣሪ ሰራተኛ ነበር። የመጀመሪያ ክለቡም ነበር። ያን ጊዜ የወር ደመወዝተኛ መሆን ብርቅ በነበረበት ጊዜ ሙሉጌታ በወር 250 ብር እየተከፈለው ለሕዝብ ማመላለሻ ተጫውቷል ሚድፊልድ ተከለከኝ አላቅም አላቅም ማን ያግባኝ በረኛው ነው እኔ በረኛው ነው ማን ያገባል። ሙሉጌታ ከበደ መብራት ኃይሎች የግላቸው ለማድረግ ፈልገው ሳይሳካ በመቅረቱ ተበሳይተዋል። በዚያ ላይ ለትንሽ ቀንም ቢሆን አዲስ አበባ አስመጥተው ሆቴል አስቀምጠውታል። ታላቅ ወንድሙ ዓሊ ከበደ ሙሉጌታን ወደ ቅዱስ ጊዮርጊስ እንዲገባ አድርጓል በማለት መብራት ኃይሎች ጥርስ ነክሰውበታል። ከፍተኛ ችግርም ደርሶበታል። ሙሉጌታም ወደ ቅዱስ ጊዮርጊስ ሲገባ በወቅቱ ታላላቅ የሚባሉት አርቲስቶች እንደ መሀሙድ አህመድ፣ ሙሉቀን መለሰ የመሳሰሉ ዘፋኞች የቅዱስ ጊዮርጊስ የልብ ደጋፊዎች በመሆናቸው ሙሉጌታን ወደ ፈረሰኞቹ ቤት ለማዛወር ጥረት ማድረጋቸው አልቀረም። ከሁሉም የሰለሞን መኮሉን ልጆ ጥያቄ ነበር ፍሬ ማፍራት የቻለው። ወደ ሜዳ ሲገባ በመጀመሪያ 15 ደቂቃዎች ለሙሉጌታ ከባድ የጥናት ጊዜ ነው። አንዳንድ ተከላካዮች የስድማት ያወርዱበት እንደነበር ይነገራል። ለማስፈራራት ሙከራም የሚያደርጉ አይጠፉም። እኔ እዚያም እዚህ ባልኩ ቁጥር ከኋላዬ ቱስ ቱስ እያሉ ራሳቸውን ያደክማሉ። በዳርና ዳር ምራቃቸው ሲደርቅ ካየው ተጫዋቹ ተረብሿል ማለት ነው ይላል ሙሉጌታ ከበደ። አስራ አምስት ደቂቃ ካለቀ የባላጋራ አጥርና ጥንካሬ ይፈተሻል። መሹለኪያ ያጠናል። በጨዋታ ዘመኑ ጎል ሳያስቆጥር የወጣባቸው በጣት የሚቆጠሩ ናቸው። በነሙሉጌታ ዘመን በየጨዋታው የረፍት ሰዓት ላይ ለተጫዋቾች ሻይ በፌዴሬሽኑ አማካኝነት ይቀርባል። አስገራሚው ሻይ አቅራቢዎቹ ሌላ ተጨማሪም ሥራ ነበራቸው። የሙሉጌታ ከበደ የግል ደጋፊዎች በመሆናቸው የተጋጣሚ ቡድን አሰልጣኝ የሚናገረውንኑ እየሰለሉ ለሙሉጌታ መረጃ ደርሶት ነበር። ሙሉጌታ ከረፍት ሲመለስ ሰላዮቹ የሰጡትን መረጃ በአግባቡ ይጠቀምበት ነበር። ጎል አካባቢ መተረማመስ ከተፈጠረ በትርምሱ ውስጥ ሙሉጌታ መኖር አለበት።

በብሔራዊ ቡድን ውስጥ ልምድ ያላቸው በርካታ ተጫዋቾች በመኖራቸው እድሉን ሊያገኝ አልቻለም። ከዚያም በኋላ በርካታ አገሮች በመጓዝ ለኢትዮጵያ ብሔራዊ ቡድን ተጫውተዋል። ቢያንስ ከአርባ ያላነሱ ተጫዋቾች ኑሮ ለማሻሻል አገር ጥለው ሲኮበልሉ ሙሉጌታ አገሬም በማለት ከጓደኞቹ ጋር ሳይኮበልል ቀርቷል። አንዴ ብቻ ልቡ ሸፍቶ እንደነበርም ይነገርበታል። ሰላሳ አርባ ተጫዋች ይሆናል የጠፉት ይጠይቁኛል። እኔ አልጠፋም። አንዴ ሙከር ያደረኩት ናይጄሪያ ነው። በሜዳ ላይ የተሻለ ብቃት ያላቸው ተጫዋቾች ብዙውን ጊዜ በፍጹም ቅጣት መታመታት ላይ አይሳካላቸውም እንደ መሰናክል ሩጫ እየዘለለ ሲወጣ አሊያም ኳስ አስረዝሞ ሲከተላት በዚህ መካከል ህዝቡን በስሜት ሲንጥ ሙሉጌታ ከበደ ተክኖበታል በመጫሚያው ተረከስ ጠቅ አድርጎ ለተመቻቹ እግሮቹ ሲያቀበል እግር ኳስ ጨዋታን ነፍስ ይዘራበታል በፊት ሚኒስተር ክላውስ የሚሉት አሰልጣኝ ጀርሙ፣ ሙሉጌታ አንተ ሹተር ሰር ለምን ከሩቅ ታገባለ? እዚች እዚች ውስጥ ገብተህ ለምን ነው የምታገባዋለ? አንተ እዚች ውስጥ ብቻ ነህ እንጂ ከእንደዚ 18 ሞክረህ አታውቅም ይለኛል። ው በቃ ኳሊቲ እሷን ይለዋል። ሙሉጌታ ከበደ ጎል አካባቢ ለተከላካዮች ራስ ምታት በመሆኑና ብዙ ደጋፊዎች ፍጹም ቅጣት ክልል ሲገባ በእርግጠኝነት ጎል መሆኑን ስለሚተማመኑ ፍቅራቸውን ለመግለጽ ብዙ ቅጥል ስም አውጥተውለታል። ወለየው፣ አሸብር ዋነኞቹ ናቸው። አሁን መጨረሻ ላይ ምን አመጣብኝ አብዬ ዘርጋው አብዬ ዘርጋው አለ ብዙ አመስለው ተጫወኩ አብዬ ዘርጋው ሲል እንደው ቢያንስ ሶስት ወር አልተጫወኩ እሸላለሁ ብዬ ኳሴን። ለ14 አመታት በቋሚ ተሰላፊነት መጫወት መቻል፣ በዚያ ላይ በእነዚህ ሁሉ አመታት አንድም ጊዜ ቀይ ካርድ አልተመለከተም። አብዛኛውን ጊዜውን ከልምምድና ጨዋታ በኋላ ተኝቶ በማሳለፉ ራሱን በመጠበቁ ከአንድ ጊዜ በላይ ጉዳት አጋጥሞት አያውቅም። ሙሉጌታ ከበደ፣ ወለየው አሸብር። የኢትዮጵያ እግር ኳስ የተሻለ ደረጃ እንዲደርስ በርካታ ስራዎች ቢሰሩም ትልቁና ዋናው መፍትሔ ነው የሚለውንም ሙሉጌታ ያስቀምጣል። አሰልጣኝ መብዛት፣ ውጭ አገር ማስተማር፣ ውጭ አገር ተምረው ይምጡ ምን አለበት ውጭ አገር ሂደን ብንማር። ተምሬ መጥቼ ሁን ተምሬ ቢሆን ህጻናት አሰብስቤ አሰለጥን ነበር፣ ግን አልተማርኩም